እን ያ ፓርት ፒኪን የሆነ ጭራሽ ለእኔም ጥያ እኔ ፒኪን ምንድን ነው ይሄ ገመድ የሚመስለው ነው። የሆነ ገመድ አንዱ አንዱ ሰው የዶ ማለት ነው። የሆነች እንደው የቱን እንደሚይዝ ክር ነገር ናት በነገራችን ላይ። ቆይ እንዴት መሰላችሁ? ቆይ የሆነ ሱቅ ማክስ መስሎት ማለት ነው። አፉ ላይ ያደረገ ሰው አውቃለሁ። እኔ የሆነ እንዲህ በቀች ናት። ቆይ ሌላው ገመድ ነው። ውይ ማናት የሆነች ልጅ ለብሳለች ቲክቶክ ላይ ማናት እሷ? የሆነች ልጅ እንደገመድ ነገር እዚች ጋ አንጠልጥላ አላያችኋትም? ማናት እሷ? ይኸው እዚች ጋ አንጠልጥላ፣ ከዛ ከስር ደግሞ እንደዚህ የሆነ ነገር ጠምጥማበታለች። ይኸው እሱ ነው። ፒኪኒ ማለት እሱ ነው። ፊፊ ማን ነው? ፊዮና፣ ፊዮና ለብሷለች። እሱ ነው ፒኪኒ ፒክኒ ማለት እሱ ነው። ሺ ማሬ ማክስ በሉት በቃ ማክስ ነው እሱ። ቢኪኒ ቢክ አረ ይበክናችሁ እዛ መድኃኔ አለም እኔ ይጨንቀኛል። የሚጠብ ነገር ራስ ሽፎን አለ፣ አበሻ ቀሚስ አለ ማን ፎን የምትፈልጉ እዘዙ። ሀበሻ ቀሚስ አለ፣ ሁሉም ነገር አለ። ወይኔ መዳን ያለ ፒክ እኔ ጋ ደረስኩኝ። ትንሽ ቆይቼ ሌላ ቦታ መሄድ አይቀርም። ፈጣሪ ወጣ ብቀኝ አንተ እንደው እንዳልሳሳት እርዳኝ። እነዚህ ሰዎች አልለቀቁኝም። እንዲ ምንድን ነው ምሙኖ እኔ ምን አውቃለሁ? ሲጀመር የምን ምንድን ነው ሙሙ ሲጀመር እና ሰው እንደው እናንተ ያላችሁ ሰው ሳይሳሳት ያልፋል? እንዴት ነው እሳትና ጨድ ቁንጅ ብሎ እኔ አላውቅም። እሱ እራሱ

እኔ ማለት መሆኑ ነው። ገብርኤልን ማርያም በሉ ምን አባት ሱቅ ጠይቅ ሂድና የለኝም እነዚህ እነዚህ

ይሄ አንድ ነገር በተፈጠረው ቁጥር ስድስት ስልሳ ስድስት፣ አንድ ነገር ስድስት ስልሳ፣ ካለሱ ቁጥር አታቁም እንዴ? ቁጥር አታቁም? አንድ ሁለት ሶስት ምቲ። በዚህ አጋጣሚ ውሽ አላወራም፣ ተውት። በስማም፣ ይሄ ሁሉ አውርቼማ ሌላ አላወራም። አይ አፌ ለምዶብኝ ነው፣ ተውት። የሆነ ነገር ልጠይቃችሁ ነበረ ግን ታውኩት። በኋላ አፌን ካረጋጋ ኋላ ነው ማውራችሁ። ንፍጣም ወይ የማሬ፣ ሁልሽም ንፍጣም ነሽ። ምን ታካብጃለሽ? ሁልሽም ታካብጃለሽ እንጂ ንፍጣም ነሻው፣ ምን ታካብጃለሽ? ወሬ ንፍጥሽን ስጣርጊ አይደል እንዴ? ነው ሰይፍጣ ስድብ አይደለም። ህማማት ነው ህማማት ነው የምትሉት እናንተ። ውጡ ከኔ ከኔ። ቲክቶክ ሲጀመር ምን ትሰራላችሁ? ህማማት አይደለ ስራ የላችሁ፣ ከቲክቶክ ገብታችሁ ያጸልዩም። እኔ ስራ ኑሮብኝ ነው እንደው እንደምንም ብዬ ልቤ ፍርስ የሚለው እዚህ ላይ ልቤ ፍርስ ብዬ እስከምደክም ድረስ የምለፈልፈው እናንተን ለማሳቅ እንዲሁም ደግሞ ቀሚሴ ለመሸጥ ነው። እናንተ አላችኋል በህማማት ቲክቶክ ላይ ምን ትሰራላችሁ ሲጀመር? እኛስ እሺ ይሁን አንዴ ነን። እኔ እንኳን አንዴ ስራዬ ነው ብዬ እንደው ፈጣሪ ይበለው። ምንድን ነው የምሰሩት? ህማማት ህማማት የምትሉኝ እዚህ የመጣችሁ ሲጀመር ቲክቶክ ላይ ምን ትሰራላችሁ? አጸልዩ የሚዳችሁ ሄዱ። ስራችሁ ቲክቶክ ላይ አይደለም፣ አይደለ? ስራችሁ ቲክቶክ ላይ ያልሆነ ሲጀመር፣ ቺማማት ማማት ውስጥ ስልካችሁን ዝጉ፣ ለአንድ ሳምንት እንኳን። እኛ አንችልም ቲክቶክ ከሌለ። ማፊ ወርክ ማሪ፣ በቲክቶክ ነው ወርካችን። ገብርኤልን የኔ የኔ እንትን ምንድን ነው የኔ ስራ? ቲክቶክ ላይ ባይሆን ኖሮ እናቴ ትሙት፣ ሕማማት ላይ ሊቭ አልገባም በጭራሽ። ቪዲዮ ላይ አልፖስትም። ሕማማትን ማርያምን ጽድት ብዬ ነበር ቤቴ እየጸለይኩ እየሰገድኩ ምን እያልኩ ቤቴ ውስጥ ማርያምን ሕማማትን ማሳልፈው እንጂማ ገብርኤል ሊቭ አልገባ። አሁን ግን እናቴ እንጀራችን ሊቭ ላይ ነው፣ ቲክቶክ ነው መኒ። አሁን ላይ ደግሞ በስንት ጊዜ አንድ የሚመጣ ቢዝነስ ነው። ስለዚህ አሁን ላይ ያለን አቋም መስራት ነው። አመት በዓል አክብረን አናቅም ሰው ስለዚህም ፈጣሪ ያለቀን እናከብራለን። አሁን ወደ እስራኤል ይሄን ነው። እጅግ በጣም አመሰግናችኋለሁ ሁላችሁንም። አሁን ውጡ ልኝ፣ ቀሚስ መግዛት የሚፈልግ ብቻ ይቀመጥ። እሺ፣ አይደክምሽ ምናምን የምትሉ አይመለከታችሁም። ምግብ ጨረስኩ ከእናንተ የምበላው ከራሴ የምጠጣው ከራሴ። ምን አገባችሁ? አይመለከታችሁም። ቢዝነሴ እንዴት ማካሄድ እንዳለብኝ እኔ ነኝ የማውቀው። ኢዝ ኖት ዩር ቢዝነስ አሁን ለመጫወት የገባችው ውጡ። ለመግዛት የምትፈልጉ ቁጭ በሉታ። አባርጉላኝ ወፍርሻው ገና ከዚህ በላይ ወፍራለሁ። በውርጭሽ ሰፋው ኮ እሽ ሲያድግ ንገረኝ። ውጡ በቲክቶክ አይለፍልሽ ሙጀሊያ ማልፎልኛ አላለፈ ኮ ማሬ፣ ማን ነው ይሄ ደግሞ? ይጅልጥ ሙጀሊያ ሚላ ሙጀሊያ ለንዴ ጋይስ ወይ ሙጀሌ ረስቻለሁ። ጽድት ያለ እግር ነው ያለኝ። በነገራችን ላይ እግሬ በጣም ነው የምታምረው። ሽንቅጥ ያለች እግር ነው ያለኝ ደግሞ ሙጀሌ የለም ኮ ዱባይ ላይ ሙጀሌ አለ እንዴ? የለም ማሬ፣ ዱባይ ነው ያለውት። ሳሙን አልግዛለ ታጠባ፣ ታጠብ በብር ማን ነው በ አስር ብር ሶስት ነው። ታጠብ፣ ታጠቡሽ፣ ታጠቡ ቺውውውጡ አሁን የምትወዱኝ የምታከብሩኝ እንዲሁም ደግሞ